የኔ ገንዘብ በራሴ ብር እናንተ ይመለከታችኋል ምን አገባችሁ ማለት ነው እንዳትነቅሏት እንዳትነቅሏት ጥሩ ጥያቄ ጥሩ ጥያቄ እንዳትነቅሏት ማርያምን እንዳትነቅሏት ዱዱ አለ እውነተኛ እንዳትነቅሏት ጥሩ ነው የሚጠየቀችው ድገሚው ማሪ ማለት የምትልኩ ቦልካችኋለሁ እግዚአብሔር ማሪ ሂጅበት ኔ ማ ድገሚ እኮ ነገርኩሽ እኮ ጥያቄ እኮ ጠየቅኩሽ። ኔ ምን አለሽ? እኔ ባንቺ ብር ምንም አያገባኝም ግን ነገ አንቺ ሀገር ስትሄጂ ጨልለሽ ምናምን በዚህ ሰንደር ሰክተሽ በዚህ ሻማ ይዘሽ ሳይሽ ታሳዝኝኛለሽ። እሱ ነው ችግሩ። እሽ፣ አንቺ ጎደኛሽ የሚትወጂ ሰው ስጦታ አትሰጭም? እሰጣለሁ፣ እሱማ እሰጣለሁ፣ ግን ለሀብታም አልሰጥም። ለምሳሌ እነዚህ አሁን ሀብታሞች እኮ ናቸው። እናቴ ኢትዮጵያ ላይ ሁኔታ ላይ ያሉ ሰዎች ለምንድን ነው እንደዚህ? ማየቱ አይበቃችሁም ወይ? ከኪሳችሁ ነው? ጥያቄ፣ መብትሽ ነው። መስጠት አይደለም እዚህ ውስጥ አብርሽ፣ እነ ሩት አንቺ ወደ ዓረብ አገር አሁን ዓረብ አገር ስትመጪ እንዴት ነበር የመጣሽው? ምን አገበሽ? እንዴት ግን ወደ ዓረብ ሀገር ስትመጭ፣ ኦኬ፣ በስነ ስርዓት ተናገር። ሲጀመር ስነ ስርዓት ስለጎደላችሁ እኮ ነው ብራችሁን ለማንም እየበተናችሁ ያላችሁት። ሁለተኛ ነገር ደግሞ ሩታ ምትያት ማለት ነው፣ የሩታ ጠበቃ ምትያት። አስር ፓንት ሊኖራት ይችላል። አንቺ ግን ፕራይቬት ፓርትሽን እንኳን መሸፈን መሸፈኛ እንኳን መግዣ የሌለሽ ማለት ነው። አንቺ ለሩታ ልትደግፊያት ነው? ቀሚስ ልገዥላት? ወይ ልትዝናና ዱባይ ልትሄድበት ስድ ባለጌ መሆንሽ ራሱ አሳዳጊ የበደለሽ መሆንሽ በስነ ስርዓት እንኳን ማውራት አትችል። ስራ ተቢስ ነሽ። በቃ ልክ ስማርት፣ የእውነት ስማርት ፎን ስትይዙ እናንተ ስማርት የሆናችሁ ነው የምታስቡት። እናትሽ እናትሽ ይህኔ ከሱቅ ማለት ነው ቡና ተበድራ ልጄ ትልክልኛለች እያለች እየጠበቀችሽ ነው። አንቺ ግን ባለጌ ስለሆንሽ የእናትሽን እጅ ምትነግሽ ስለሆንሽ ለራስሽ እንኳን ሳቶኝ፣ ለቤተሰብሽ እንኳን ሳቶኝ፣ ገና ሚዲያ ላይ ለምታቂው ምን ይኖራቸው? ምን ይኖራቸው እኮ አታቂ። ፍቅር ከሆነ አንዱን ጓደኛ ያዥና ፍቅር ፍቅር ያስተምርሽ የእውነት ከዛ ለእናትሽም ሊሆነ ወልደሽ ምናምን ልጅ ማሳያ ይሆንሻል። የነሩታ እንትን ቪዲዮ እያየሽ ፍቅር ፍቅር የሚያሰኝሽ ከሆነ ማለት ነው ግን ብልግና ነው፣ ነውር ነው። እግዚአብሔርን እንዴት ሰው ለእናቱ ነጠላ ሳይቀይር ለሌላ ሰው ላሽሞንሞን ሞን ቤቱን ልሙላ ብሎ ይላል። ደዊና እስቲ እናትሽን በስልክ ማዬ ምን ትፈልጊያለሽ፣ ምንድን ነው የጎደለሽ ብትያት ማለት ነው። ለምንድነው ልጄ ማትመጪው ብለች ብለሽ ብትያት እኔ እግዚአብሔርን ትንሽ የቋጠርኩት ልጅ ሳንቲም አለ ልጄ፣ ሌላ ክልሽ ነው ምትልሽ። ጎደለብኝ ብትያት እንኳን ማልመጣው እኮ እናቴ ሳንቲም ስለጎደል ነው ብትያት ማለት ነው። እናት አትጫከንም? ግን አንቺ ምን ያህል አስጨክኖች ነው በእናትሽ ላይ የዚህን ያህል እናትሽን ነጠላ ሳትቀይር ይላት ለሌላ ሰው ኧረ እንዴት እንዴት እንደምትችሉበት ከነና ደግሞ በእናንተ ማለት ነው አንገቱን ደፍቱ ነገ ያልፍልኛል፣ ህይወቴን እቀይራለሁ ብሎ የሚያስበው የአረብ ሀገር ሴት እየተባለ ይሰደባል። ምን አገባሽ በብሬ ገደል ጊቢ፣ አንቺና ብርሽ የእውነት ባለጌ ስድ

ትናንትና ቤታቸው መደናችሁ። መ እንዴት ነሽ እዛሬ? እኔ ምን ብልላለም፣ የገባሁት ያው አንቺን ስለምወድሽ ቆሎ አበላልሽ ይመቸኛል። የእኔ ገንዘብ በራሴ ብር እናንተ ይመለከታችኋል? ምን አገባችሁ? እንዳትነቅሏት ጥሩ ጥያቄ ናት ነ

እኔ በአንቺ ር ምንም አያገባኝም፣ ግን ነገ አንቺ ሀገር ስትሄጂ ጨልለሽ ምናምን በዚህ ሰንደርሽ ሰክተሽ በዚህ ሻማ ይዘሽ ሳይሽ ታሳዝኘኛለሽ። እሱ ነው ችግሩ። እሰጣለሁ፣ ግን ለሀብታም አልሰጥም። ለምሳሌ እነዚህ አሁን ሀብታሞች እኮ ናቸው። እናቴ ኢትዮጵያ ላይ ቤታቸውን ቁጥሩ ሁኔታ ላይ ያሉ ሰዎችን ለምንድን ነው እንደዚህ ማየቱ አይበቃችሁም ወይ? ከኪሳችሁ አውጣችሁ የሚሰጡት ለምንድን ነው? ጥያቄ መብትሽ ነው። መስጠት አይደለም። እዚህ አብርሽና ሩታ እዚህ ውስጥ አይመለከታችሁም። እነሱ ጠይቃት ሀንያ፣ እንደ ምን ጠይቃት እናቲ። አንቺ ወደ አረብ ሀገር አሁን አረብ ሀገር ነሽ ኦሬዲ፣ ስትመጪ እንዴት ነበር የመጣሽው? ምን አገባሽ? ገደል ግቢ። እሱም ገደል ግቢ። ግን በቤተሰብ ብር ነው አይደል የመጣሽው? ቤተሰብ እንደነሱ ጠበቃ። ቆይ ተናገሪ አንዴ። ወደ አረብ ሀገር ስትመጪ ኦኬ፣ በስነ ስርዓት ተናገሪ። ሲጀመር ስነ ስርዓት ስለጎደላችሁ እኮ ነው ብራችሁን ለማንም እየበተናችሁ ያላችሁት። ሁለተኛ ነገር ደግሞ ሩታ ምትያት ማለት ነው። የሩታ ጠበቃ ምትያት አስር ፓንት ሊኖራት ይችላል። አንቺ ግን ፕራይቬት ፓንትሽን እንኳን መሸፈን መሸፈኛ እንኳን መግዣ የሌለሽ ማለት ነው። አንቺ ለሩታ ልትደግፊያት ነው? ቀሚስ ልገዥላት፣ ወይ ልትዝናና ዱባይ ልትሄድበት? ስድ ባለጌ መሆንሽ፣ ራሷ አሳዳጌ የበደለሽ መሆንሽ በስነስርዓት እንኳን ማውራት አትችል ስራ በቃ ልክ ስማርት የእውነት ስማርትፎን ስትይዙ እናንተ ስማርት የሆናችሁ ነው የምታስቡት። እናትሽ እናትሽ ይህኔ ከሱቅ ማለት ነው ቡና ተበድራ ልጄ ትልክልኛለች እያለች እየጠበቀችሽ ነው። አንቺ ግን ባለጌ ስለሆንሽ የእናትሽን ጅምፍነክሽ ስለሆንሽ ለራስሽ እንኳን ሳቶኝ ለቤተሰብሽ እንኳን ሳቶኝ ገና ሚዲያ ላይ ለምታቂው ምን ይኖራቸው ምን ይኖራቸው እኮ ፍቅር ከሆነ አንዱን ጓደኛ ያዥና ፍቅር ፍቅር ያስተምርሽ የእውነት ከዛው ለእናትሽም የሆነ ወልደሽ ምናምን ልጅ ማሳያ ይሆንሻል። የእነ ሩታ እንትን ቪዲዮ እያየሽ ፍቅር ፍቅር የሚያሰኝሽ ከሆነ ማለት ነው። ግን ድልድና ነው፣ ነውር ነው። እግዚአብሔርን እንዴት ሰው ለእናቱ ነጠላ ሳይቀይር ለሌላ ሰው ላሽሞንሞን ቤቱን ልሙላ ብሎ ይላል። ደዊና እስቲ እናትሽን በስልክ እማዬ ምን ትፈልጊያለሽ? ምንድን የጎደለሽ ብትያት ማለት ነው። ለምንድን ነው ልጄ ማትመጪው ብለሽ ብትያት ሐኒ እግዚአብሔርን፣ ትንሽ የቋጠርኩት ልጅ ሳንቲም አለ ልጄ ልላክልሽ ነው ምትልሽ። ጎደልብኝ ብትያት እንኳን ማልመጣው እኮ እናቴ ሳንቲም ስለ ጎዳይ ነው ብትያት ማለት ነው። እናት አትጨክንም። ግን አንቺ ምን ያህል አስጨክኖች ነው በእናትሽ ላይ የዚህን ያህል እናትሽን ነጠላ ሳትቀይሪላት ለሌላ ሰው ኧረ፣ እኔ እንዴት እንዴት እንደምትችሉበት

ማለት ትችላል። እርግጠኛ ነኝ ቅድም መኖር መኖር እንዳለችው፣ ማለት ሶሻል ሚዲያ አሁን ሁሉ ነገር ኦፕን ነው። መማር ይችላሉ። ማስተዋል የምትችል በብዙ ነገር እኮ ትማሪያለሽ። ስደት በራሱ ትምህርት ቤት አይደለም እንዴ? ትላንትና ቤታቸው መንተሽ ተናናችሁ መስ እንዴ ነሽ? ዛሬ እኔ እንኳን ምን ብልል አይደለም የገባሁት ያው አንቺን ስለምወድሽ ቆሎ አበላልሽ ይመቸኛል።